በባህር የመጡ ሰዎች አውቃለሁ። በቻናሌ ቤተሰቦች እንደምን አላችሁ? በያላችሁበት ሰላም ፍቅር አንድነት ከእናንተ ጋር ይሁን እላለሁ። በያላችሁበት ሰላማችሁ ይብዛል። ፕራንክ ልሰራ አስቤያለሁ። ወይ ፌመሷ የእኛ ቤት ኢትዮ ቲጂን ፕራንክ አድርጋት አስቤያለሁ። ከብዙ ጊዜ በኋላ ከብዙ ጊዜ በኋላ ለምን ግን ፕራንክ አታደረጋትም ደግሞ አድርጋት ተብዬ ነበር ባለፈ። አሁን እሷን ፕራንክ ላደረጋት ተዘጋጅቻለሁ ማለት ነው። ታናሿ ንቴ ነበር ፕራንክ ሳረገ ነበር። አሁን ደግሞ ወደ ትልቋ ተሸጋግሬያለሁ ማለት ወደ ግብደዋ ወደ ምንድን ነው ግብደዋ። ላፈርጣት ነው ያው ፕራንክ አረግዜ ማለት ነው። ፕራንኩ ምንድን ነው? መጀመሪያ ሀሳቡ ድንገላቸው ምስል ፕራንክ ማድረጋት ምንድን ነው እንግዲህ፣ እኔ ስደት የመሄድ ፍላጎቴ በጣም ማለት ጨምሯል አሁን ባለው ሰዓት። ያው ብዙ ሰው ኢትዮጵያ ውስጥ ትንሽ ካለው ነገር አንፃር ስደት ለመሄድ ብዙ ሰው ተነሳሽነት ወይ ደግሞ ብሰደድ ብሎ ያስባል። አብዛኞቻችሁ ግን እዚህ ያላችሁ ቤተሰቦች አትምጣ፣ እዚህ በጣም ከባድ ነው ምናምን እያላችሁ ነው። ግን አሁን እኔ እሷም ያው ስትፈላልግልኝ ነበር በኤጀንሲዎች እኔም ያው በተሻለ መጠረጠር አለው በዚህ በዛም ይሄም በቃ ቲክቶኩም ዩቲዩብ ሁሉም እየገባው ጎርጉራ ያው የሆነ ኤጀንሲ ማስታወቂያ፣ በተለይ አንዳንድ ኤጀንሲዎች ልባችሁ እንደዚህ አንጠለጥሉት፣ በነፃ እልካለን እንደዚህ እናደርጋለን። በቃ ከዛ መከጠር ፎሎ ታደርጋላችሁ፣ ከዛ ገብታችሁ ስታወሩ፣ ግማሹ ከዛ ይሄ ፐርሰንት እፈልጋለሁ ምናምን የሚል ነው። ያው ስንቱ እንደምናምነው ስንቱ እንደምታመን እኔ እንጃ። አሁን ግን በሌላ ሀሳብ ለሷ ለኢትዮቲጂ ፕራንክ ማድረጋት ምንድን ነው፣ ስደቱን በበረሃ ልጀምር ነው። እኔ ሰልችቶኛል። እኔ በጣም ቀጭቀጭ ወይ አይቀጭቀጭ በጣም ደብሮኛል እህቴ። ስለዚህ እኔ እዚህ ቤት ውስጥ መዋል ምናምን በቃ ኢትዮጵያ ውስጥ መኖር በቃ ቆረጠልኝ ፈለጠኝ ብዬ በቃ ወይ ልፈርጥ ነበር እላታለሁ። አሁን እሷ ልክ ስትመጣ እኔ ቦርሳዬን ዝግጁ በሱ ማርዬ ካሜራ ማን ታዘጋጃለች? በሱ እዚህ ጋር በቃ እኔ ለጉዞ እየተዘጋጀሁ ነው ተባለ። በቃ ይይ በቃ እኔ አይቻልም ትበል ምን ትበል፣ አብረን መከታተል ይሆናል። በነገራችን ላይ ያው የህገወጥ ጉዞ ብዙ የሚደገፍ አይመስለኝም። እኔ ብዙም አላውቅም ነው አስቤውም ስለማላውቅ ማለት በህጋዊ መንገድ ብሄድ ብዬ እጥራለሁ እንጂ። ስለዚህ አሁን ዛሬ የዛሬ ፕራንክ ይሄ ነው የሚሆነው ማለት ነው ጓደኛዋ መሲም ስላለች አብረው ይመጣሉ። ምን ይሉኛል? ሂድ ነው የሚሉት ወይስ ወይስ ይቅርብህ ነው የሚሉት? አብረን ቤተሰቦቼ ፕራንክ እናደርጋለን ማለት ነው። ያው ከእናንተ ምደብቀው ነገር ወደ ቲማቲ ስለሌለ ነው። እወዳችኋለሁ፣ አከብራችኋለሁ። ፕራንኩ አብረን የምንሰራ ይሆናል። ወርሳችሁ አስቸኳይ ነገር ፕራንኩ ያው እኔን እንዲመስላቸው እንደውም በቃ የሆነ ፕራንክ እንዳይመስላቸው ለማሳወቅ ያክል ልደውልላት እና የደረሳችሁ እኔ ቸኩያለሁ በጣም ምናምን

እኔ ማ ሰው እየፈለኩ ነበር። እስከ ዛሬ ምን በምን አርጋለሁ ምን አርጋለሁ? መጀመሪያ እስቲ አስር ሺህ ብር ብቻ አስገባለሁ ነው። እሺ ከተገናኘን በኋላ እሰጣቸዋለሁ። ስራችሁ ችግር የለም። የት ነው መጀመሪያ የሚወስዱ የት ነው የሚወስዱ?

ፕራንክ ነው። ፕራንክ ተነጋግረን ከቤተሰቦቻችን ውድ ቤተሰቦቻችን ፕራንኩ ይህን ይመስል ነበር ግን

ያው ይሄን ይመስል ነበር ውድ ቤተሰቦቻችን። አሁን ውድ ቤተሰቦቻችን ፕራንኩ ይሄን ይመስል ነበር፣ ግን በባህር ምናም እስቲ ተመቻቸው። ፈረም ለቤት እናመሰግናለን። ላይክ ሼር አድርጉልን። አብራችሁን ስለቆያችሁ ሰላም ሆኖልን። ባይ ባይ ባይ ባይ ባይ ባይ። እሺ